ቦታ ብለን አርገናል ግን ማድረግ የለብን ነገር ግን ትእዛዝ ነው፣ ታዘዥ ያደርጋሉ። በአማራ ክልል ወሎ ማለት ነው፣ ወራኢሉ አካባቢ በሚባለው እጅግ የሚያሳዝን መረጃ ነው የተሰማው። በጣም ዘግናኝ እንግዲህ ወንጀል ነው የፈጸመው። የራሰ ወንድም እንደው ጥላት እንኳን ተዋክቶ የተማረከም ብዛ አይደረግም ማደለምትውና የት ነው ሀገር አንተ ተጠቅኖ ወንድም የገዛ ወንድም የገዛው ኢትዮጵያዊ ዜጋ ላይ እንደዚህ ነገር ይፈጽማል። አብዛኛው ወጣቱ ያለበት ሁኔታ ምን እንደሆነ አላውቅም። ወላሂ ነው የምላችሁ። ሞራኒ ሙትት ብሏል። ሙትት ስታለ እና እንዳለ የሚለው በሊቢያ ካለመጣን፣ የሊቢያ ደላላ ካልነገርከን፣ በዚህ ሰዓት ሊቢያ ከመጣህ ምን እንደሚያጋጥምህ ታውቃለህ። ግልጹን ነው የምነግርህ። እናትህን ለማኝን ታረጋታለህ። አባትህን ለማኝን ታረጓለህ።

የምታውቁት ነገር ነው። ለማንኛውም በመጣሁ ቁጥር ቪዲዮ በሰራው ቁጥር ላይክ እያደረጋችሁ ለብዙዎች ተደራሽ እንድታደርጉልኝ በአክብሮት ጠይቃችኋለሁ። ለምናቸዋለውም ወደ ቪዲዮ አለፍኩላችሁ። አብዛኛ ወጣቱ ያለበት ሁኔታ እስኪ በጋራ እንመልከት። ምን እንደሆነ አላውቅም። ወላሂ ነው የምላችሁ። ሞራኒ ሙትት ብሏል። ሙትት! አረ በናታችሁ፣ ወላሂ ጭንቅ ብሎኛል እና እንደ አድርጉልኝ በቃ እንዴ ጥፋ ሂድ ከዚህ ዓለም ውጣ እያለ የሆነ ነፍስ ጋር አውርተህ ታውቃለህ? ከነፍሳችን ጋር ተዋይተን እናቃለ ነው። በቃ ጥፋ ጥፋ ጥፋ እያለ ነው። ወላ ወዴት እንደመጠፋ አላቅም፣ ግን ሰው ወደሌለበት ጥፋ ጥፋ እያለ ነው። ይሄን ሀሳብ አላ ንሳለ በሉ አላቅም ዶ አርጉ ልሚቅ ይሄን ወንድማችን ሁላችን የምናውቀው ነው። ቪዲዮን ተመልክተናል። በመልካም ንግግሩ ሁላችን እናውቃለን። በጣም ጣፋጭ አንደበት ሆነ የተለያዩ ዳዋም ያስተላልፋል። እንግዲህ አላህ እጃን ያወጣልን ለማለት ወዳለሁ። አብዛኛው ወጣቱ ያለበት ሁኔታ ነው። አላህ የሁላችንም ችግሮች ይቅረፍልን ለማለት ወዳለሁ። ቆሞ ብለን ካሰብን ብዙ ነገር ነው የምናስበው፣ እና አላህ ያቅልልን እንሻላ የሁላችንም። ከዚህ ጋር ተያይዞ አንድ ወንድሜ የሚያስተላልፈው መልእክት አለ። ሰላም ሰላም። እሺ አራዳ ልጆች፣ ይሄ ቪዲዮ ከምን ጊዜውም በላይ ቫይራል እንዲወጣ ፈልጋለሁ እና ስልካችሁ ላይ ሲመጣ አንዳላችሁ ሪፖስት አድርጉት፣ ኮፒ ሊንክ አድርጉት እና ስልኬ ላይ አምስት መቶ ስድስት መቶ ምናምን ቴክስት አለና እንዳለን የሚለው በሊቢያ ካልመጣን የሊቢያ ደላላ ካልነገርከን እናም ስልክ ካልነገርከን በዚህ ገብቶ በዚህ ወጥቶ ምናምን የምትሉትና፣ ብልጥ ሰው ራሱ ላይ እስኪደርስ አይጠብቅም፣ ከሰው ስህተት ይማራል። እና እኛ እየነገርናችሁ ነው። ምንም ነገር ሊሚት አለው። በዚህ ሰዓት በአሁን ሰዓት ሊቢያ ኤክስፔርዴት አድርጎበታል። በዚህ ሰዓት ሊቢያ ከመጣህ ምን እንደሚያጋጥምህ ታውቃለህ። ግልጹን ነው የምነግርህ። እናትህን ለማኝ ታረጋታለህ። አባትህን ለማኝ ታረጓለህ። አባትህን ታሸማቀቋለህ። እናትህን የማይገባት ቦታ ታቆማታለህ። አባትህን መስጊድ አንጥፎ እንዲለምን ታደረጓለህ። እናትህ ቤተ ክርስቲያን አንጥፋ እንድትለምን ታደርጋታለህ እንጂ ሌላ ምንም ታሪክ አትፈጥረው። እና እንዲ እየተነገረህ የምትመጣ ሰው ደግሞ ራስ ወዳድ ነህ። ራስ ወደር ስም ነው። እንደዚህ የምትመጣው እንጂ ለእናትህ አስበህ ወይም ለፋሚሊ አስበህ አይደለም። እንደዚህ የምትመጣው እንደዚህ እየተነገረ እና አትሸወዱ። እዚች ጋር ፎቶ ስታዩ ቪዲዮ ስታዩ አትሸወዱ። ጥርስና ልብስ የማይሸፍኑ ነገር የለም። ታመናል፣ ጓደኞቻችንን አተናል፣ በረሃብ በምግብ እጦት አልቅሰናል? ጓደኞቻችንን ስንት ባህር በልቶብናል፣ ስንት ስንት ነገር አሳልፈናል፣ ስንት ክፉ ነገር ገጥሞናል። ብዙ ብዙ ነገር አሳልፈናል። ጓደኞቻችን እስካሁን እስቲል ሊቢያ ሆነው መውጣት ያውቃታቸው ጓደኞቻችን አሉ። ሊቢያ መግቢያው ሰፊ መውጫው ግን በጣም ጠባብ ነው እና ሊቢያ ማለት እድሜህን የምጨርስበት ገንዘብ ኖሮ የማትወጣበት ቦታ ነው። ቀላል ቦታ አይደለም ሊቢያ እና ሲነገራችሁ ስሙ እና ሊቢያ ያላችሁ እህት ወንድሞቼ ደግሞ አላህ በሰላም ያምጣልን። አላህ በሰላም ከኛ ይቀላቅላችሁ። ወላሂ የሁልጊዜ ዱአይ ነው። በቃ የሊቢያም ባህር የለም አስፋልት አድርጎ አላህ ቀጥ አድርጎ በሰላም ያምጣችሁ። እወዳችኋለሁ። ኑሩልኝ እኔ ምርቶች ይህ መረጃ ይህ እንግዲህ ወንድማችን ያስተላለፈው መልእክት ለብዙዎቻችን የሚጠቅማል ብዬ ስላሰብኩ ነው። አብዛኛው ወንድሞቻችን፣ እህቶቻችን፣ ወገኖቻችን እንግዲህ በሊቢያ ላይ እያለቀሱ ራቁታቸውን ሳይቀር ሲገረፉ የምናውቀው ነገር ነው። የባለፈው የሆነ ቲክቶከር ራሱ ሲዘዋወር ነበር። እዚህ በጣም ወደ 340 ፎሎወር ቲክቶከር ነበር በሊቢያ ሄዶ፣ አሁን እናቱ ተንበርኪካ እየለመነች ነው። እናቶቻችን አባቶቻችን ነው ለማኝ የምናደርገው የሰው ፊት የምናስገርፈው፣ ያንን ነገር ልናውቀው ይገባል። እንግዲህ ብዙ እህት ወንድሞቻችን ነው ሜዳ ላይ የቀሩት አሞራ ስጋቸውን የበላው። ስለዚህ ይህንን ከግንዛቤ አድርገን ሕገ ወጥ መንገድ አንሄድ፣ ከእንደዚህ አይነት ነገር እንቆጠብ ለማለት እወዳለሁ። የሚገርም እንግዲህ መልእክት አስተላልፏል። ሊቢያ መግቢያው ቀላል ነው፣ መውጫው ግን በጣም ከባድ የሆነ ነገር እንደሆነ ተናግሯል ማለት ነው። እንሻላህ አላህ ባለንበት ያስደስተን፣ እንዲሁም ደግሞ ከፈረዳ ይቀር በጥሩ መንገድ የምንሄድ አላህ ያድርገን ለማለት እወዳለሁ። ገንዘብ ኖሯቸው ገንዘባቸውን እየተበሉ ያለበት ሁኔታ ስለሆነ ህገወጥ መንገድ በሳኡዲ የምናውቀው ነገር ነው። ብዙ እህት ወንድሞቻችን ያጣንበት ስለሆነ ጥንቃቄ እናደርግ። ለማት ሻላ ከሰሞኑን በአማራ ክልል እንግዲህ ወሎ ማለት ነው ወራኢሉ አካባቢ በሚባለው እጅግ የሚያሳዝን መረጃ ነው የተሰማው። አይሆን ወንጀል ሰርቷል ማለት ነው። በጣም እጅግ ዘግናኝ የሆነ እስኪ ቪዲዮ እንመልከትና እሱን በስተመጨረሻ እጅ ሰጥቷል። በጋራ እንመለከታለን። ከራሱ አንደበቱም ለምን እንዳደረገው ይተናግሯል። እስኪ እንመልከት። ይህ ልጅ የሰራውን አሳፋዊ ተግባር ምን ያህሎቻችሁ ተመለከታችሁት? እኔ እጅግ በጣም ሰቅጣጭ ሆኖ አግኝቼዋለሁ። አለማየታችሁ ቪዲዮን ይመከራል። ማየት የምፈልጉ ሰዎች ካላችሁ ግን ሊንኩን ወይም ደግሞ ቻናሉን አስቀምጥላችሁ እና እዛ ሄዳችሁ ማየት ትችላላችሁ። ግን አለማየታችሁ ይመከራል። እኔ ይህን ተግባር ማን ፈጸመው ማለት ከኋላ ያለው ድርጅት ማን ነው ምናምን ስለሚሉ ነገሮች የማውራት ፍላጎት የለኝም። ለዚህ ጭቅጭቅ ውስጥ መግባት ስለማልፈልግ ማለት ነው። እናንተ እንደፈለጋችሁ መልኩ ጀጅ ማለት ትችላላችሁ። እኔ ለአውራ የመጣሁትኝ ከሰው እንዴት ካሜራ ደቅኖ ወንድም የገዛ ወንድም የገዛው ኢትዮጵያዊ ዜጋ ላይ እንደዚህ ነገር ይፈጽማል የሚለው ነው። እንዴትስ እንደዚህ ይጨከናል? እንዴትስ እንደዚህ ያዝ ይቻላል ወይ የሚለው ነገር ነው የገረመኝ ማለት ነው። እየሄድንበት ያለውን ኮንቴክስት በጣም አሳፋሪ ነው፣ ያለንበት ተጨባጭ ነው። እንጃ እኔ ማለት በጣም ቪዲዮን ስመለከተው ሙሉ ለሙሉ ጨርሻ አላየትም አይኔ የሚጨፍረው ያልኩባቸው ምንቶች አሉ፣ ስለጣም ስለሚሰቀጥጥ ማለት ነው። ግን እነዚህ ሰዎች ግን እንደ ጀብድ ነው ቃላት የተለዋወጡ ጭራሽ ሲያደርጉትም የነበረው እንደዚህ አድርገው እንደዚህ በለው እንደዚህ እንደዚህ የተባለ ማለት ነው። እጅግ በጣም ሰቅጣጭ ተግባር ነው። እየሄድንበት ያለንበት ተጨባጭ በጣም ያስፈራል። አላህ ይድረስልን ማለት ነው። ዱዓ ነው የሚያስፈልገው። እኔ አላቅም ብቻ እናንተ ስትመለከቱ ምን ትሰማችሁ? እስኪ አጋሩኝ። ስለ ድርጅቱ ምናምን ነገር እንዳትቀባጥሩብኝ አደራችሁ ማለት ነው። በዚህ ሆቴል ናትናኤል መኮንን በላችሁ ማግኘት ትችላላችሁ ወይም ደግሞ አገኙት። እኔ ማያያዝ አልፈለግኩም፣ እዚህ ማምጣት አልፈለግኩም። ማየት ትችላላችሁ። ኢኒዌይስ ግን አለማየታችሁ ግን ይመከራል ማለት ነው። ግን ዱዓ አድርጉ። ሀቂያ በጣም የሚያስፈራ ተጨባጭ ነው ያለንበት ማለት ነው። እንዲጨካኝ መሆን እንደሚቻልም ያየንበት ነው። ኒይስ ሰላም አለይኩም። ይመቻቸው ዛሬ ጠዋት ላይ ነው ይሄ ቪዲዮ የተለቀቀው። ከራሱ አንደበት መረጃ ወይ መልእክት አስተላልፏል። እስኪ በጋራ እንመልከት። የምትው ነገር ካለፍ ሲ ምለው ማለት ነው። ይህን ማድረጋችን ብቻዬን አይደለም ያውዝ ናገር ልጁን ስለሌለ ማለት ነው። አድርጉ ተብለን አድርገናል። ግን ማድረግ የለበት ነገር ግን ትእዛዝ ነው ታዝዣ አድርጊያለሁ ፋኖ ላይ ነበር። ከዚያ በቃ ፋኖ ላይ ያለው ነገር አስጠልጦ መምጣት ጥሩ ነው። እሱን ማድረግ ጥሩ ነው። ግን ግን ይሄ የራሱ ወገን የራሱ ወንድም እንደው ጥላት፣ እንኳ ተዋክቶ የተማረከም እንደዛ አይደረግም። አይደለም ወንድም ወንድም ነው የራሱ ወንድም የት ነው ሀገር በክረምት ነበር ጊዜ አዲስ ገብቼ ወገር የሚባል ቦታ አይ በዚህ የመጣ ነው ነበር ከዛ እርስ በርስ ካሰግድ ነበር አሰግድ ጋር አይደለም ደስ አለኝ ጋር ነው ሰምታችኋል በትንሹ መረጃውን ከራሱ አንደበት ማለት ነው ያ እንደዚህ አይነት ሰዎች ነው ገንዘብ የምትልኩት ገብቷችኋል የምትደግፉት በየግሩፑ የሄዳችሁ የምትደግፉት፣ ወንድሙ ለሚያጠፋው ለእንደነዚህ አይነት ቡድን ነው ያጀማ ገንዘብ እየላካችሁ የምትደግፉት። ይህ አካል ይሄንትኔ ነው፣ ይሄ እንትኔ ነው የምትሉት፣ ይሄ ነገር ያጀማ ቀብራችን አያሰፋልንም፣ ነገ አኬራ ቤታችን አያሳምርልንም። ስለዚህ ከእንደዚህ አይነት አስተሳሰብ ውስጥ ያላችሁ ራሱ ለቃችሁ መውጣት አለባችሁ። እሱ ራሱ ተጸጽቶ ገብቶ እሱ ራሱ ተጸጽቶ ነው እንግዲህ ምላሽ እየሰጠ ያለበት ሁኔታ ነው። እጅግ ያሳፍራል፣ እጅግ ያሳዝናል። ለማየት ቪዲዮን ይከብዳል ሲባል ነበረ። እኔም አላየሁትም ማየትም አልፈልግም። ከእለት ከእለት ግን እየሰማንና እያየን ያለነው ነገር ለሀገራችንም ለእንትናችንም በጣም የሚከብድ ነገር ስለሆነ አላህ ከእንደዚህ አይነት ሙሲባ ይጠብቀን። ዱዓ ያስፈልጋል። አላህ ይደርስልን፣ አላህ ይደርስላችሁ። እንደዚህ አይነት በደል የሚፈጸምባችሁም ሰዎች ማለት ነው።

ይህ ወንድማችን በጣም ታሪክ እየሰራ ነው። ማሻ አላህ ዲኑን በጣም እያስፋፋ ለብዙዎች ተደራሽ እየሆነ ከራሱ አልፎ ብዙዎች እንግዲህ እስልምና እንዲወዱ ይበልጥ እያደረገ ያለበት ጌታ ነው። በቅርብ ወደ እስልምና የመጣ ወንድማችን ነው። አላህ ከፍ ከፍ ያደርገህ፣ አላህ ይጨምርለህ። ከአንድ ሁለት ኡምራ አድርጓል። እንሻ አላ እኛንም ደግሞ አላ ይወፍቀን እና አንተንም አላ ይቀበልህ ለማለት ተወዳለሁ። የዛሬ ቪዲዮችን ይሄ የሚመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አሌይኩም ወራህመቱላህ በረካቱ መልካም